እንደምናላችሁ የተወደዳችሁ የፔፕ ጓርዲዮላ ማንቸስተር ሲቲ በሳምንቱ አጋማሽ ድራማዊ በሆነ ፍጻሜ አስቶን ቪላን ሁለት ለአንድ በ94ኛው ደቂቃ ላይ በተቆጠረ ጎል ድል አድርጎ በሚቀጥለው የውድድር ዘመን በቻምፒየንስ ሊግ ለመሳተፍ ያለው እድል በእጅጉ ሰፍቷል። በተለይ ደግሞ የቀሯቸውን ጨዋታዎች ክብደት ስትመለከቱ ለቶፕ ፎር ቶፕ 5 ስፍራ ከሚፎካከሩ ሌሎች ቡድኖች ጋር ሲወዳደር ቀለል ያለ ካሌንደር ያለው ማንቸስተር ሲቲ ነው። ደግሞ አሁን የቻምፒየንስ ሊግ የግማሽ ፍፃሜ ጨዋታውን በዊምብሌ ከኖቲንጋም ፎረስት ጋር ያደርጋል። የውድድር ዘመኑ መቼስ በጠቅላለው አስቸጋሪ መሆኑ ግልጽ ነው። ነገር ግን ጓርዲዮላ አሁንም ምን ያህል በላቀ ደረጃ ያለ አሰልጣኝ እንደሆነ የሚያሳዩ ሕክምናዎችን ቡድኑ ላይ አድርጓል ማለት ይቻላል። ከዚያ ጨዋታ በኋላ በውድድር ዘመኑ መጀመሪያ ላይ የኤፍ ኤ ካፕ የግማሽ ፍፃሜን ማቲዎስ ኑኜስ እና ኒኮ ኦራይሊን ተጠቅመን እናደርጋለን ብላችሁ ብትነግሩ ኖሮ ምንድን ነው የምትዘባርቁት? ብዬ መልስላችሁ ነበር የሚል አስተያየት ሰጥቷል። ያው በጉዳት በብርቱ የተፈተነበት የውድድር ዘመን ነው። የባሎንዶር አሸናፊው ሮድሪን አብዛኛውን የውድድር ዘመኑን ጊዜ በአንቴሪየር ክሩሼት ሊገመንት በኤሲኤል ጉዳት ምክንያት አቶት ቆይቷል። እርሊንግ ሃላንድም በቅርብ ጊዜ እንደዚሁ በጉዳት ምክንያት ብዙ ሲጫወት እያየ ነው አይደለም። የለም በቅርብ እየተደረጉ ባሉ ጨዋታዎች ላይ እዛ የቦርን መዝ የኤፌ ካፕ ጨዋታ ላይ ከተጎዳ በኋላ እየተጫወተ አይደለም። እነዚህ የቡድኑ ሁለት በጣም ወሳኝ ተጫዋቾች ናቸው የተጎዱት። የሲቲ ቁልፍ ተጫዋቾች እነዚህ ብቻ አይደሉም። በዚህ ውድድር ዘመን ቡድኑም በፕሪምየር ሊግ ብቻ አርባ ሁለት ጎሎች ተቆጥረውበታል። አሰልጣኙ በየትኛውም ክለብ የማሰልጠን ታሪኩ 17 ዓመት ሲያሰለጥን ከ2008 እስከ 2025 ድረስ 42 የሊግ ጎል ቡድኑ ተቆጥሮበት አያውቅም። ማንቸስተር ሲቲም ላይ ከ2910 የውድድር ዘመን በኋላ በሊግ ሲዝን ብዙ ጎል የተቆጠረበት የውድድር ዘመን ይሄኛው የውድድር ዘመን ሮቤርቶ ማንቺኒ ከማርኪውዝ ኃላፊነቱን በውድድር ዘመኑ መካከል በተረከበበት ዓመት በ2910 የውድድር ዘመን ቡድኑ አምስተኛ ሆኖ ሲጨርስ 45 ጎል ነበር የተቆጠረበት። ከዚያ በኋላ ብዙ ጎል የተቆጠረበት ይሄኛው የውድድር ዘመን ነው። ምክንያቶቹ ዋናዎቹ ጉዳቶች ናቸው። ከሮድሪ ባሻገር የቡድኑ ሚዛን አስጠባቂ ከሆነው ሮድሪ ባሻገር፣ ጆን ስቶንስ እና ናታን አኬ ሁለቱ የመሃል ተከላካዮች በድምር 14 የፕሬምየር ሊግ ጨዋታ ነው ያደረጉት ሁለቱ። ማኑኤል አካንጂ 20 ጨዋታ ብቻ ነው የጀመረው ከ34ቱ ጨዋታዎች ሩበን ዲያስ እሱም እንዲሁ ከ34 ጨዋታዎች 21ዱን ብቻ ነው የጀመረው። እነዚህ የቡድኑ የመጀመሪያ ተመራጭ የመሃል ተከላካዮች ሆነው ብዙ ጊዜ የሚጫወቱ ተጫዋቾች ናቸው። ስለዚህ ከኋላ የሚታየው ማፍሰስ ከቁልፍ ተጫዋቾቹ ከቡድኑ የመከላከል አጥር በጉዳት መሳሳት ጋር በቀጥታ የተገናኘ ነው። ነገር ግን ለምሳሌ ቤንቹ ግብ ጠባቂ ስቴፋን ኦርቴጋ በዚህ ዓመት 12 የፕሪምየር ሊግ ጨዋታዎችን ጀምሯል። ኤደርሰን ነው የመጀመሪያ ተመራጭ ግብ ጠባቂው። ግን እሱም ቢሆን አንዳንድ በአሰልጣኝ ውሳኔ ያልተሰለፈባቸው ጨዋታዎች ቢኖሩም በጉዳት ምክንያትም በርካታ ጨዋታዎች አልፈውታል። ስቴፋን ኦርቴግ 12 ጨዋታ ጀመረ ማለት ባለፉት ሁለት የውድድር ዘመናት በድምር ለሲቲ ከጀመራቸው ጨዋታዎች በዚህ ዓመት የጀመራቸው ጨዋታዎች ይበልጣል። ስለዚህ የጓርዲዮላ ቡድን በብርቱ ጉዳት ተፈትኖ በጥር የዝውውር ገበያም ሁለት ወጣት የመሃል ተከላካዮችን ማስፈረም ያስፈለገው ለዚህ ነው። ቁርሲ ወደፊቱን ሪቢልድ በማሰብ ነው። ነገር ግን አሁን ያሉት ተከላካዮችም ሜዳ ውስጥ ብዙ ጊዜ የሉ። ስለዚህ ጥር ላይ ሌላ ጊዜ የጓርዲዮላ ቡድኖች ራሱ ማንቸስተር ሲቲም እንደ ክለብ ከሚያደርገው አካሄድ ተለይቶ ጥር ላይ በርከት ያሉ ዝውውሮችን ፈጽሟል። ግን ሶስቱ ተጫዋቾች አንዱ የአማካይ ተከላካይ ሆኖ እንዲጫወት ታስቦ ኒኮ ጎንዛሌስ፣ ሁለቱ ወጣት ተከላካዮች ማል ተከላካዮች ናቸው፣ ቪቶር ራይሽ እና አቡኮዲር ኩዣኖቭ። ነገር ግን በቅርብ ሲቲ ካለፉት ስድስት ጨዋታዎች አምስቱን ሲያሸንፍ እነዚህ ተከላካዮች እየተጫወቱ አይደለም። ሌላ መፍትሄ መፈለግ ነበረበት። ዮሽኮ ግቫርዲዮል የመሃል ተከላካይ ሆኖ መጫወት ጀምሯል። ከመጣበት ጊዜ ጀምሮ እንደምታውቁት ተጫዋቹ በግራ መስመር ተከላካይነት ነው የተጫወተው። እሱን የመሃል ተከላካይ ያደረገና ብዙ ጊዜ ከሩበን ዲያስ ጋር እንዲጣመር አድርጎታል። ከዚያ በኋላ ግን ሁለት አማካዮችን የመስመር ተከላካዮች አድርጎ መጠቀም ጀመር። ይሄ የጓርዲዮላን በአሰልጣኝነት ታሪኩ በሙሉ ተጫዋቾችን በሌሎች ቦታዎች ላይ እንዲጫወቱ የማድረግ ሪኢንቨንት የማድረግ ችሎታ ማሳያ ወደ ሲቲ ከመጣበት ጊዜ ጀምሮ የግራ መስመር ተከላካዮችን ብታዩ ከቤንጃሚን ሜንዲ በስተቀር አንድም ተፈጥሯዊ የግራ ፉልባክ ተጠቅሞ አያውቅም። ለግራ ፉልባክነት ተብሎ የመጣ የመጀመሪያ አሰላለፍ ውስጥ የቆየ ተጫዋች አልነበርም። ፔፕን ልዩ አሰልጣኝ የሚያስብለው አንደኛው ነገር ተጫዋቾች መደበኛ ባልሆነ ስፍራቸው እየተጫወቱ ምቾት እንዲኖራቸው ማድረግ የመቻሉ ክህሎት ነው። መጀመሪያ አካባቢ በግራ መስመር ተከላካይነት ፋቢያን ዴልፍን ይጠቀም ነበር። ፋቢያን ዴልፍ አማካይ ነው። ኦሌክሳንደር ዚንቼንኮም ተጠቅሟል። ኦሌክሳንደር ዚንቼንኮም አማካይ ነበር። ዡዋ ካንሴሎ ተጫውቷል ዛ ቦታ ላይ። ዡዋ ካንሴሎ የቀኝ መስመር ተከላካይ እንጂ የግራ መስመር ተከላካይ አይደለም። ዮሽኮ ግቫርዲዮል የመሃል ተከላካይ እንጂ የመስመር ተከላካይ አይደለም። ነገር ግን እነዚህ ተጫዋቾች በላቀ ጥራት በመስመር ተከላካይነት ተጫውተዋል። ይሄ ተጫዋቾችን በሌሎች ሚናዎች ሪኢንቬንት የማድረግ ችሎታ ነው። ኒኮ ኦራይሊ የሚባለው እና በቅርብ ሳምንታት ፈጣን እድገት እያሳየ ያለው የሲቲ አካዳሚ ውጤት ስፔሻሊስት ሌፍት ባክ አይደለም፣ የግራ መስመር ተከላካይ አይደለም፣ አማካይ የውድድር ዘመኑን የዚህ ዓመት የመክፈቻ ጨዋታ ከማንቸስተር ዩናይትድ ጋር በኮሚኒቲ ሺልድ ሲቲ ሲጫወት አማካይ ሆኖ ነው የጀመረው። ግን በአካዳሚ ውስጥም አማካይ ተጫዋች ሆኖ ነው ያሳለፈው። በኋላ ግን የግራ መስመር ተከላካይ አደረገውና በቀደም ከአስቶን ቪላ ጋር በነበረው ጨዋታም ይሁን በሌሎች ተከታታይ ጨዋታዎች ላይ በዚያ ፊት የነበረው የኤቨርተን ጨዋታ ወይም ሌሎች ተከታታይ ጨዋታዎች ላይ በዚህ ሚና እጅግ የተዋጣለት አገልግሎት ሰጠ። በቀኝ ተከላካይነት ካይሎከር ነበር። ካይሎከር ባለፈው የሚወድድር ዘመን ያ አስደናቂ የሚያደርገውን አክስለሬሽን ቀስ በቀስ እያጣው እንደነበር ማስተዋል ይቻል ነበር በአንዳንድ ጨዋታዎች ላይ። ጓርዲዮላም ሁልጊዜም እንደ ያለማመንታት የሚያሰልፈው ተጫዋች መሆኑ ቀስ በቀስ አብቅቷል። በዚህ ዓመት ወደ ሚላን የሄደበት ወቅት ባይጠበቅም፣ ነገር ግን እንደሚታወቀው በግል ህይወት ውስጥም ባሉ ስብስብነቶች ምክንያት ከእንግሊዝ ዞር ማለት አስፈልጎት ስለነበር ልክሱ ሲለቅ ያንን ቦታ ይሞላል ተብሎ ታስቦ የነበረው ሪኮ ሉዊስ ነው። በጣም ጥሩ ሽፋን የሚሰጥም ተጫዋች ነበር። ነገር ግን ይሄ ተጫዋች እንደ አምናው ብዙ እየተሰለፈ አይደለም። ምክንያቱም ጓርዲዮላ እንደሚለው ይሄ ተጫዋች በቴክኒኩ በጣም ጥሩ ተጫዋች ቢሆንም የባላ ጋራ ቡድኖች ሲቲን ታርጌት ማድረግ ጀምረው ነበር፣ እዛ ቦታ ላይ ምክንያቱም የወከር ፍጥነት የለውም፣ የወከር የሪከቨሪ ችሎታ የለውም። ስለዚህ የበለጠ አትሌቲክ የሆነ ተጫዋች መፈለግ ነበረበት። ባለፉት ሁለት ወራት በትንሹ ማቴዎስ ኑኝስን መጠቀም የፈለገበት ምክንያት ልክ ነው ከሞላ ጎደል። በሲቲ አብዛኛውን ጊዜ ስኬታማ አልነበረም። በቀደም እንኳ ቪላ ላይ ጎል ሲያስቆጠር ለመጀመሪያ ጊዜ ነበር ጎል ያስቆጠረው ወደ ሲቲ ከመጣበት ጊዜ ጀምሮ። 53 ሚሊዮን ፓውንድ የወጣበት ተጫዋች ሆኖ ብዙ ጥቅም የሰጠ ተጫዋች አይደለም። ነገር ግን በቀኝ መስመር ተከላካይነት ትልልቅ ስህተቶች የሰራ ቢሆንም፣ የበቀደሙን ጨዋታ ጨምሮ የቪላ ጎል ሲቆጠር የተሳሳተ ፓስ በመስጠት ጭምር ተሳትፎ የነበረው ቢሆንም ነገር ግን ቀስ በቀስ በዚያ ሚና ጥሩ መጫወት ጀምሯል። እነዚህ መፍትሄዎች ሌፍት ሳይድድ መፍትሄዎች የሚሏቸው ናቸው። የአሰልጣኙን የበለጠ ማሰብ የሚፈልጉ መፍትሄዎች ናቸው። ፔፕ ጓርዲዮላ ኤፍኤ ካፕን አሸንፈን የውድድር ዘመኑን ብናጠናቅቅ ስኬታማ ዓመት አይደለም፣ መጥፎ ዓመት ነው፣ እሱን አይቀይረውም። ቶፕ ፎር የቻምፒየንስ ሊግ ቦታ ቶፕ ፋይፍ ነው፣ በዚህ ዓመት ይዘን ብንጨርስ መጥፎ ዓመት መሆኑን አይቀይረውም። ምክንያቱም ለእኔ ጥሩ የውድድር ዘመን ነው የምለው በሊግ ሲዝን በምናሳልፈው ውጤት ነው በምናመጣው ውጤት ነው የሚል አስተያየት ሰጥቷል። ቡድኑ እሱ በሚፈልገው ደረጃ እየተጫወተ ባይሆንም እና ሲቲ ተመልሷል ማለት ባይቻልም፣ ግን ከክሪስማስ ወዲህ ሲቲ የተሸነፈው ሶስት ጨዋታ ብቻ ነው። በኖቲንገም ፎረስት፣ በሊቨርፑል እና በአርሰናል ብቻ ነው የተሸነፈው። ሊቨርፑል እና አርሰናል አንደኛና ሁለተኛ ናቸው። ኖቲንገም ፎረስት ለቻምፒየንስ ሊግ ቦታ እየተፎካከረ ያለ ቡድን ባለቀ ሰዓት ባስቆጠረው ጎል ነው ቡድኑ የተሸነፈው ለሲቲ ብዙ ነው። ለተለመደው የሲቲ ስታንዳርድ ግን የውድድር ዘመኑ የሆነ ወቅት ላይ ከአስር ጨዋታ አንድ ጨዋታ ምናምን ብቻ ያሸነፈበት የሆነ ወቅት ስለነበር መሻሻል ልንለው እንችላለን። ቻምፒየንስ ሊግን አሳክቶ የውድድር ዘመኑ ሊያጠናቅቅ ነው። ከሲቲ ስታንዳርድ አንጻር ዝቅተኛ ነው። ምክንያቱም የሰቀሉት ባር በትንሹ ዘጠና ነጥብ የማምጣት ባር ነው። አራት ተከታታይ ዓመት የፕሪምየር ሊግ ሻምፒዮን የመሆን ስኬት ነው። ትሬብል የማሳካት ዶሜስቲክ ትሬብል የማሳካት በሰባት ዓመቱ ስድስት ጊዜ የፕሪሚየር ሊግ ሻምፒዮን የመሆን ስኬት ነው። ነገር ግን በእግር ኳስ ምንም ያህል ድንቅ አሰልጣኝ ቢሆን፣ ምንም ያህል ግሩም ስብስብ ቢኖረው፣ ሁሉ ምንም ያህል የቅርብ ጊዜ የውጤት ታሪክ ቢኖረው፣ እንዲህ አይነት ዓመቶች ይኖራሉ። አሰልጣኝ ሰር አሌክስ ፈርጉሰን ይሄ ገጥሟቸው ያውቃል። የማንቸስተር ዩናይትድ አሰልጣኝ ሆነው ቡድናቸው ከ2003 እስከ 2006 ባለው ጊዜ ፕሪሚየር ሊግ ሳያሸንፍ ተጉዞ ያውቃል። ዋንጫ ሳያሸንፍ የውድድር ዘመናትን አጠናቅቆ ያውቃል። ትልልቅ አሰልጣኞች ቢሆኑ የሆነ ጊዜ በጉዳት ወይ በሌላ ምክንያት ያ የኢምፓየር ኮላፕስ የሚያደርግበት ጊዜ ይመጣል። ነገር ግን በውድድር ዘመኑ መሀል ደግሞ መፍትሄ ፈልጎ ሲዝኑን ሴቭ ማድረግ በመጠኑ የውድድር ዘመኑን መታደግ ደግሞ የማሰልጣን ኤክስለንስ ማድረግ በማሰልጣን መደነቅ ያለበት ክህሎት ነው። ከማርች ወዲህ ኒኮ ራይሊ የመስመር ተከላካይ ሆኖ የሚጫወተው ተጫዋች የሲቲ ከፍተኛው ጎል አስቆጣሪ ነው። አራት ጎሎች አስቆጥሯል። ኑኝስ ደግሞ በቀደም ቪላን ሲያሸንፉ እንዲሁ በቻምፒየንስ ሊግ ስፍራ ላይ ለመገኘት በጣም ውድ የሆነ ጎል አስቆጥሯል። በቅርብ ጊዜም ኬቪን ደብሮይን ሐሰተኛ ዘጠኝ ቁጥሩ ሆኖ ተጫውተዋል። እነዚህ በእድሜ ገፉ የሚባሉትንም አማካዮች አንድ ላይ አሰልፏል። በእነዚህ መፍትሄዎች ቡድኑ ጎል እያገኘ ግን፣ አንድ እኔ በቅርብ ጊዜ ሲቲ መልሶ አግኝቶታል ብዬ የማስበው ከአርሊንግ ሃላንድ መጎዳት በኋላ ቡድኑ የበለጠ የጎል አስቆጣሪ ቫራይቲ አለ። እንደምታውቁት ሃላንድ በመጣበት የመጀመሪያው ሲዝን በ53 ጨዋታ 52 ጎል ነበር ያስቆጠረው። ባለፈውም ዓመት እንደ መጀመሪያው ዓመትም ባይሆን በየጨዋታ ኦልሞስት አንድ ጎል የሚያስቆጠር ተጫዋች ነው። በሁለቱም ዓመታት የፕሪምየር ሊግ ከፍተኛ ጎል አስቆጣሪ ነበር። ግን በሱ መምጣት ምክንያት አንድ የተለወጠ ነገር ካለ፣ በሱ መምጣት ሲቲ ጎሎች አግኝቷል በሚገባ ነገር ግን በመጠኑ ለጎል እሱ ላይ የነበረ ጥገኝነት ነበር በፊት በተለይ ከአጉዌሮ መልቀቅ በኋላ ወይም አጉዌሮ በጉዳት እየተቸገረ ፔፕም በታክቲካዊ ምክንያቶች እሱን በየሶስት ቀኑ በሚደረጉ ጨዋታዎች ላይ ማሰለፉን ከቀነሰ በኋላ የሲቲ አንደኛው ጥንካሬ ነበረው እና የብዙ ምርጥ ቡድኖች አንደኛው ጥንካሬ የጎል ዲስትሪቢሽን ጉዳይ ነው። ከተለያየ አቅጣጫ በተለያዩ ተጫዋቾች ጎል ማስቆጠር መቻል ማለት ነው። በአንድ 50 ጎል ወይ 40 ጎል በሚያስቆጠር ተጫዋች ብቻ ሳይሆን ከተለያየ አቅጣጫ ጎል ማግኘት መቻል። ይህንን በተዋጣለት እና በተሳለጠ መንገድ ያደርግ ነበር። በቅርብ ጊዜ ከሃላንድ መጎዳት በኋላም ሲቲ መልሶ ያገኘው አንደኛው ጥንካሬው ከተለያዩ ምንጮች ጎል ማግኘት መቻል። ያለፉት አስር የማንቸስተር ሲቲ ጎሎች በስምንት የተለያዩ ተጫዋቾች የተገኙ ናቸው። ስለዚህ የጎል ምንጩን የበለጠ ዳይቨርሲፋይ አድርጓል ማለት ነው። ጓርዲዮላ እነዚህን በውድድር ዘመኑ ወሳኝ ወቅት ያደረጋቸው ጥገናዎችን ቡድኑ ሜዳ ውስጥ እንዲሻሻል ምክንያት ሆነውት አሁን የቶፕ ፎር ስፍራን ከሞላ ጎደል አስተማምኗል ማለት ይቻላል። ኤፌ ካፕንም ለማሸነፍ የበለጠ ግምት የሚሰጠው ቡድን የፔፕ ሲቲ ነው። ትልልቅ አሰልጣኞች ትልልቅ አሰልጣኞች ናቸው። ስለዚህ እነዚህ ጥገናዎች በሲቲ የቅርብ ሳምንታት የውጤት መሻሻል ላይ በግልጽ የሚታይ ለውጥ አምጥተዋል።